በዚህ የተመረጠን መንግሥት በኃይል ለማፍረስ ዘለን አራት ኪሎ አራት ኪሎ አራት ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉት ጭምር ማለት ነው። በኃይል ስልጣን መያዝ አቅልሎ የመመልከት ችግር በስፋት አለ። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚለው የራሳቸውን ሕዝብ ነው። ስለምታገልልህ አግታሃለሁ፣ ስለምታገልልህ እገልሃለሁ፣ ስለምታገልልህ ሳትፈቅድልኝ ገብቼ ቆርሼ እበላለሁ እደፍርሃለሁ። እኔም ማድረገው ማንኛውም ነገር ታጋይ ስለሆን ሆሊ ነው፣ ሀላል ነው፣ ይፈቀዳል ብሎ ያስባሉ። ይሄ ኦሮሚያም አለ አማራም አለ ትግራይም ሁሉም ጋር ያለው ኢትዮጵያም ሌላም ሀገር አለው። ኢማጂን አልሸባብን ብትወስዱ አንድ የሱማሌ ዜጋ አንድ ሙስሊም በራህመዳን ወር ሌላ የሚጾምን ሙስሊም ሌላ ሱማሌ ሌላ እስላም ምንም ባላደረገው ምክንያት ቦምብ ታጥቋ ፈንድቶ ይገላል። ለሶማሌ እየታገለ ሶማሌን ይገላል ማለት ነው። ሁሉም ጋር ያለ ልምምድ እንደዚህ ነውጠኞች ጠኞች እንደዛ ናቸው። ለሚታገሉለት ሕዝብ ዕዳ ናቸው። በሀገራችን አንድ አባባል አለ። ለበሬው ሲሉ በሬውን አረዱት የሚባል አባባላል። ምን ማለት ነው? በዚህ ሰፈር ያሉት ሰዎች እዚያ ማሪው ያሉት ሰዎች በሬያችን ወስደውታል። አርደው ሊበሉ ስለሆነ ሄደን ተጋጅተን ነጥቀን በሬያችን መመለስ አለብን፣ የሚል ልክ እንዳአሁኑ ቅስቀሳ ይደረጋል። ከተደረገ በኋላ ሰዎች ይሰባሰባሉ፣ ለውጊያ ይዘጋጃሉ። ለውጊያ ስንሄድ ስንቅ ስለሚያስፈልገን ስንቅ እንያዝ ብሎ በሬ አርደው ስንቅ ይከፋፈላሉ። መንገድ ከጀመሩ በኋላ ለካ ያ የሚዋጉለት በሬ አርደው ስንቅ አድርገውታል። ለበሬው ሲሉ በሬውን አረዱት፣ ይባላል። ለአማራ ሲባል ለኦሮሞ ሲባል መልሶ ኦሮሞና አማራን የሚያርድ ነውጠኛ ፋይዳ የለውም ማለት ነው።